እስከ 2 ሚሊዮን ብር ቅናሽ የተደረገበት የመጨረሻው ብሎክ ተለቀቀ። ዲኤምሲ ሪል ስቴት በለቡ መብራት ኃይል እያስገነባው በሚገኘው ግዙፍ የመኖሪያ መንደር ውስጥ ዝቅተኛ የወለል አማራጮችን ይዞ ነጻነቱ እንደተጠበቀ በወለል 6 አባወራዎችን ብቻ ያዘውና አራት ንፍቶች የተገጠሙለት የቪላ ቤት ዲዛይን ያላቸው ቤቶችን በ8% ቅድመ ክፍያና እኛ ባመቻችን ለውጥ እስከ 20 ዓመት በሚቆይ የባንክ ብድር ቤቱን የግሎ ያድርጉ። ልብ ይበሉ፣ ዝቅተኛ ወለላ ያሉ ቤቶችን ለ20 ደንበኞች ቻያታን ስለሆነ ታች ባለው ስልክ ፈጥነው ይደውሉ። አሰላሙ አሌይኩም ወራህመቱላህ ወበረካቱ። ሰላም ጤና ይስጥልን ክብራትና ክብራን አርማጅ ተመልካቾቻችን ሁሉ ሰላም፣ ሁሉ መልካም፣ ከእኛ ጋር ሁሉ ሰላም ነው። እጅግ ወሳኝ ወሳኝ የሆኑ ሦስት መረጃዎችን በተከታታይ ወደ እናንተ እናደርሳለን። ከዚህም ጋር ተያይዞ ለቀናት ታግደው የነበሩ የጭነት ተሽከርካሪዎችን በተመለከተ አሁን በምን ሁኔታ ላይ እንዳሉና እግዱ ስለመፈቀዱ የወጣውን አዲስ መመሪያ እንመለከታለን። ሙሉ ዝርዝሩን ታደምጣላችሁ። ሳውዲ አረቢያ ኢትዮጵያን ጨምሮ በ14 ሀገራት ላይ የጣለችውን አዲስ የቪዛ እገዳ እንመለከታለን። የትኞቹ ሀገራት ናቸው? ምክንያቱስ ምንድን ነው የሚለውን በዝርዝር እናደርሳለን። በመጨረሻም በጣም ብዙ ሰዎችን እያሳሰበ ያለው የ80 ፐርሰንት ሠራተኞች የጡረታ ክፍያ መዘግየት ዋነኛ ምክንያት ምንድን ነው? መፍትሔውስ? የሚሉትን ሙሉ መረጃ ጨመር አድርገን ወደ እናንተ እናደርሳለን። ቪዲዮን ላይክ ቻናሉን ሰብስክራይብ እያደረጋችው እስከ መጨረሻው ድረስ አብራቸውን ቆዩ እያልን በቀጥታ ወደ መረጃው እናምራ። በቅድሚያ ከግንቦት 18 ቀን 2017 ጀምሮ ወደ ትግራይ ክልል እንዳይገቡ እገዳ የተጣለባቸው የጭነት ተሽከርካሪዎችን በተመለከተ አዲስ መረጃ ተሰምቷል። ወደ ትግራይ ክልል ሲጓዙ አፋር ላይ ለቀናት ክልክላ የተደረገባቸው ተሽከርካሪዎች እንዲለቀቁ ስለመወሰኑ ተሰምቷል። ውሳኔው የትግራይ ጊዜያዊ አስተዳደር ፕሬዝዳንት ሌተናል ጄኔራል ታደሰ ወረደ ከኢትዮጵያ ፌዴራል ፖሊስ ኮሚሽን ኮሚሽነር ጄኔራል ደመላሽ ገብረ ሚካኤል ጋር መወያየታቸውን ተከትሎ ተግባራዊ ሆነው በዚህም ከግንቦት 18 ቀን 2017 ጀምሮ በአፋር በኩል ወደ ትግራይ ሲጓዙ ክልከላ የተደረገባቸው የጭነት ተሽከርካሪዎች የተከለከሉበት ምክንያት የጭነት የንግድ ዕቃ ከትግራይ አልፎ በኮንትሮባንድ መልክ ወደ ኤርትራ ሊሻገር ይችላል በሚል ጥርጣሬ ጋር የተያያዘ እንደሆነ ተገልጿል። ሁለቱም ኃላፊዎች በውይይታቸው የመረጃው እውነቱ ምን ድረስ እንደሆነ የሚያጣራ ከፌዴራል ፖሊስና ከትግራይ ጊዜያዊ አስተዳደር የተውጣጣ ኮሚቴ ጉዳዩን እንዲመረምረው ስምምነት ላይ ተደርሷል። የኮሚቴው የምርመራ ውጤት መሠረት በማድረግ የቁጥጥር ስርዓት እንዲዘረጋና ተጠያቂነት እንዲሰፍን ይህን የሚከናወን ተግባርና ኃላፊነት ደግሞ በዋናነት የጋራ ኮሚቴው እንደሆነም ነው የተወሰነው። በሌላው መረጃችን ሳውዲ አረቢያ ኢትዮጵያን ጨምሮ በ14 ሀገራት ላይ የቪዛ እገዳ ጣለች። ሳውዲ አረቢያ በድምሩ በ14 ሀገራት ዜጎች ላይ የብሎክ ቪዛ ማውጣቷን በጊዜያዊነት ማገዷን አስታወቀች። ከነዚህ ሀገራት መካከል ኢትዮጵያን ጨምሮ ሰባት የአፍሪካ ሀገራትም ይገኙበታል። ይህ የቪዛ እገዳ አዲሱ የጊዜያዊ የሥራ ቪዛ ማመልከቻንና በመጠባበቅ ላይ ያሉ ያሉትንም የሚመለከት ነው የተባለ ሲሆን በውጭ ዜጎች የሥራ ኃይል ላይ የተመሰረቱ የሳውዲ አረቢያ ዘርፎችን እንደሚጎዳ ተገልጿል። በገዳው ሰለባ ሆነዋል ከተባሉት የአፍሪካ ሀገራት መካከል ኢትዮጵያ፣ ግብጽ፣ ናይጄሪያ፣ አልጄሪያ፣ ሱዳን፣ ቱኒዚያና ሞሮኮም ይገኙበታል። ከዚህ በተጨማሪም ኢንዶኔዥያ፣ ኢራቅ፣ ዮርዳኖስ፣ የመን፣ ህንድ፣ ፓኪስታንና ባንግላዴሽም መካተታቸው ተገልጸዋል። እነዚህ ሀገራት ከሳውዲ አረቢያ ከፍተኛ የሰው ኃይል ፍሰትና የገንዘብ ዝውውር ስለሚያገኙ እገዳው ከፍተኛ ኢኮኖሚያዊ ጫና ሊያስከትል እንደሚችልም ተዘግበዋል። የብሎክ ቪዛ የሳውዲ አረቢያ ቀጣሪዎች ቀድሞ በተፈቀደላቸው ኮታ የውጭ ሰራተኞችን እንዲቀጥሩ የሚያስችል ነው። የሳውዲ አረቢያ መንግስት የቪዛ እገዳን የጣለበት ዝርዝር ምክንያት ባይገለጽም ይህ እርምጃ በሚሊዮኖች የሚቆጠሩ ሰራተኞችን ዕጣፋንታ አጣብቂኝ ውስጥ ሊጥል እንደሚችል ካፒታል ለመረዳት ችሏል። በመጨረሻም 80 በመቶ ሰራተኞች የአገልግሎት መረጃቸውን በወቅቱ እንደማያቀርቡና ከደሞዝ ጋር የተያዘ ሁኔታ ውስጥ መግባታቸው ነው የተገለጸው። ሰማንያ ከመቶ የሚጠጉ ዕድሜያቸው ለጡረታ የደረሱ ሰራተኞች የሥራ አገልግሎት መረጃቸውን በወቅቱ እያቀረቡ አይደለም ሲል የግል ድርጅት ሰራተኞች ማኅበራዊ ዋስትና አስተዳደር አስታወቀ። የግል ድርጅቶች ሰራተኛ ማኅበራዊ ዋስትና አስተዳደር የመዝገባ መዋጮ ገቢና አበል መወሰኛ ዳይሬክተሮች ዳይሬክተር አቶ ቅዱስ ሀጎስ ለኢዲፒ እንደገለጹት ሰማያ ከመቶ የሚጠጋ አድሚያቸው ለጡረታ የደረሱ ሰራተኞች በጊዜውና በወቅቱ የሥራ አገልግሎት መረጃን ላስተዳደሩ አያቀርቡምም አያቀረቡ ሠራተኞች ሰራተኞች የሥራ አገልግሎት መረጃቸውም በወቅቱና በጊዜ እንዳያቀርቡ የተፈለገው የጡረታ መውጫቸው ሲደርስ ከደሞዝ ወደ ጡረታ እንዲሸጋገሩና የገቢ ምንጫቸው እንዳይቋረጥ ለማድረግ ነውም ብለዋል። የተቋሙ ዓላማ የሰራተኞችን ጡረታ በማስከበር ገቢያቸውን ማስቀጠል ነው ያሉት አቶ ቅዱስ፣ ተቋሙ ለጡረታ የደረሱ ሰራተኞችን ከደሞዝ ወደ ጡረታ አሸጋግሮ ገቢያቸውን ለማስቀጠል የሚያስችል ስራዎች እየሰራን ነው ማለታቸው ተገልጿል። ሰራተኞች ከሰሩበት መስሪያ ቤት የስራ አገልግሎት ማስረጃ ማግኘት እንዳለባቸው የሚታወቅ ቢሆንም በግንዛቤ እጥረትና በችልተኝነት ምክንያት መረጃቸውን በጊዜው ለአስተዳደሩ እያቀረቡ አይደለም። መረጃቸውን ባለመቅረባቸው የጡረታ አበል ክፍያቸው እየዘይገየባቸው እንደሆነም ነው የተናገረው። መደመጥ ያለባቸው ወሳኝ የሆኑ መረጃዎችን ወደ እናንተ አድርሰናል። ቪዲዮውን ላይክ ላይክ ሸር ሸር አድርጉት እያልኩ እስከ ፍጻሜው ድረስ አብራችሁን ስለቆያችሁ ልባዊ ምስጋናችን እየሰጠን በሌላ ቪዲዮ እስከምንገናኝ ወሰላሙ አሌይኩም ወረህመቱላህ።